ጤና ይስጥልን የከበረ ሰላምታችን በመላው አለመሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችሁን ሊድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህ ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋራናሹ ቆይታ የምናደርግ ይሆናል። እንደ ሁልጊዜው እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ ብለናል። በርከት ያሉ መርሃ ግብሮችን ተመለከትን። የት ነበራችሁ? አድርሱን። በተለይም የላንክ የላንክሸር ደርቢ ጨዋታ በትልቁ ሲጠበቅ ነበር። አንፊልድ ሮድ ስቴዲየም ላይ 63 ሰከንድ ብቻ ፈይቷል፣ የመጀመሪያውን ግብ ለመመልከት። ግቧ ስትቆጠር ማካሊስተር ላይ የተሰራ ውስጥ ጥፋት የሚሉ ብዙ ጥያቄዎች ሲነሱ ነበረ። በምስል አስደግፈን እነግራችኋለን ግቧ ለምን እንደጸደቀች። የላንክሸር ደርቢን ጨዋታ የተከታተላችሁ ግን የዩናይትድም፣ የሊቨርፑል ደጋፊዎች አሊያም ለዋንጫ የምትሰጓቸው ክለቦች ከነበሩ የተጫወቱት የተቃራኒ ቡድን ደጋፊዎችም ምልከታችሁን በጨዋቶቹ ዙሪያ ድርሱን። እኛ በርከት ያለ መረጃ በጨዋታው ዙሪያ ይዘናል። ለዩናይትድም ለሊቨርፑልም ደጋፊዎች በአውሮፓም ዙሪያ ውድ ቤተሰቦቻችን በርከት ያሉ ጨዋታዎች የተወሰኑት ውስጥ እጃችን ላይ የደረሱ ውጤቶች አሉም። በስፔን፣ በጀርመን፣ በጣሊያን፣ በፈረንሳይ ጨምሮ እንነግራችኋለን። በቡድን ዜና ሲያርሰበን ክርስቲያኖ ሮናልዶ አንድ ውሳኔ ተወስኗል። ትልቅ ውሳኔ ነው። ነገርዬው ከወራት በፊት ሲያነጋግር ነበር እንነግራቸዋለን። በተወዳጁ የእንግሊዝ ፕሪሚየር ሊግ ታላላቅ ክለቦች የመረጃ ሰዓታችን ውስጥ ከስንብት ጋር በተያዘ የምናነሰው መረጃ አለ። ዛሬ ሲደረጉ ከነበሩ ጨቶች ውስጥ ሁለቱን ማለትም ቶትናም ካስቶን ቪላ፣ ሊቨርፑል ከማንቸስተር ዩናይትድ የተመለከተ ሰፋ ያለ ጥንቅር ይዘናል። ሁለቱንም ጨቶች በተለየ መንገድ እናነሳቸዋለን ለየት ያለ ጥንቅር ስለያዝንባቸው ማለት ነው። በእለታዊ የቡድን ዜና ጥንቅራችን ከሰሜዎቹ ከዓለም ሻምፒዮኖቹ ቼልሲ ጋር በተያዘ ተጨማሪ መረጃ እናነሳለን። ለአርሰናልም ደጋፊዎች ሰፋ ያለ ዜና ይዘን መተናል። ከአጥቂው ቪክተር ዮኬሬሽ እስከ ግብ ጠባቂው ጨምሮ እናነሳለን። ከዛ ውጭ ተጠባቂ ጨዋታ አለበት አርሰናል። ከአትሌቲኮ ማድሪድ ጨዋታውን ለማንሳት ግድ ስለሚለን መረጃ ይዘንበት መተናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር አድርጉን። ግን የት ነበራችሁ? ዛሬም ከጨዋቶቹ የተከታተላችሁት በሀገር ቤትም ደርቢ ስለነበረ ማለት ነው። ቅድመ ግምት ጨዋታ የደረሳችሁን ከጨዋታው በኋላ ስንደገመታችሁ ትሆነላችሁ ወይ? ከቃል ስፖርት ዩቲዩብ ቻናል ጋር በድጋሚ መልካም ቆይታ። ከሀገር ቤትን ጀምሮ ውድ ቤተሰቦቻችን የኢትዮጵያ ፕሪሚየር ሊግ የ2018 የመጀመሪያ ሳምንት ጨዋቶች እየተደረጉ ይገኛሉ። ተጠባቂ የነበረው የሸገር ደርቢ ጨዋታ ኢትዮጵያ ቡናን ከቅዱስ ጊዮርጊስ ያገናኘው ጨዋታ ነበረ። በአዲስ አበባ ስቴዲየም የተካሄደው የሸገር ደርቢ ጨዋታ በኢትዮጵያ በቅዱስ ጊዮርጊስ አንድ ለባዶ አሸናፊነት ተጠናቋል። የፈረሰኞቹን የማሸነፊያ ግብ አቤል ያለው አስቆጥሯል። በተመሳሳይ ሰዓት በሐዋሳ ሌላ ጨዋታ ነበረ። ፋሲል ከነማን ከኢትዮጵያ ንግድ ባንክ ያገናኘ ጨዋታ። ጨዋታው አንድ ለአንድ ነው የተጠናቀቀው። ፋሲል ከነማ ግብ በረከት እግዛው፣ እንዲሁም ዘላለም አበበ ለኢትዮጵያ ንግድ ባንክ ያቻነቷን ግብ አስቆጥሮ ጨዋታው በዛው ተጠናቋል። የፊታችን ሀሙስ ኢትዮጵያ ቡና ከነገሌ አርሲ፣ ወልወላ ዲግራት ዩኒቨርሲቲ ከፋሲል ከነማ ቅዳሜ፣ ቅዱስ ጊዮርጊስ ከኢትዮጵያ መድን አርብ፣ ኢትዮጵያ ንግድ ባንክ ከሱል ሽረ ይጫወታሉ። በማለዳው መረጃችን ተጨማሪ ጥንቅርን ይዘንበትን እንመጣለን። በጣሊያን ሴርኤ የተወሰኑ ጨዋታ እጃችን ላይ ደርሷል። ውጤት 0 ለ0 የተጠናቀቀው ጨዋታ በፓርማና በቦሎኛ መካከል የነበረ ጨዋታ ነው ጨዋታው ያለምንም በጄንዋና በፓርማ መካከል የነበረው ጨዋታ ነው። ጨዋታውም ያለምንም ግብ 0 ለ0 በሆነ አቻ ውጤት ተጠናቋል። ግብ የተመለከትንበት ጨዋታ ካግላሪን ከቦሎኛ ያገናኘ ጨዋታ ነበረ። ካግላሪ በሜዳው ቢጫወትም በቦሎኛ ሁለት ለባዶ በሆነ ውጤት ሽንፈት አስተናግዷል። የእንግዳውም ቡድን ቦሎኛ ሁለት የማሸነፊያ ግቦች ሆልም 31ኛው ደቂቃ ላይ፣ ኦርሲሊን 8ኛው ደቂቃ አስቆጥረውም ቦሎኛ ሁለት ለባዶ በሆነ ውጤት ድል አድርጓል። በርካታ ሌጀንዶች የታደሙበት ያልተጠበቀ ውጤት የተመዘገበው በጣሊያን ሴሪኤ ኮሞ ዩቬንቱስን ሁለት ለባዶ በሆነ ውጤት አሸንፏል። ኮሞ በሴስክ ፋብሪጋስ ነው የሚሰለጥነው፣ እንነግራችኋለን። ግቦቹን ኬምፕ አራተኛው ደቂቃ ላይ ፓይዝ 79ኛው ደቂቃ ላይ ሁለቱን ግቦች ለኮሞ አስቆጥሯል። ዩቬንቱስን ድል አድርጓል። ብዙ ያልተጠበቀ ውጤት ነው። ጨዋታው ላይ ግን የነበረ አንድ ለየት ያለ ምስል እናጋራችሁ። ምስሉ በዩቬንቱስና በኮሞ ጨዋታ ላይ እንደተገኘው የቀድሞ የአርሰናል ሰዎች አርሰን ቬንገር እና የቀድሞ የአርሰናል ተጫዋች ቴሪ ዳንኤል ሆነሪ በስቴዲየም ውስጥ አጠገብ ለአጠገብ ቁጭ ብለው ጨዋታውን ሲመለከቱ ነበረ። ሴስክ ፋብሬጋስንም ቴሪ ዳንኤል ሆነሪንም አሰልጥነዋል። እሳቸው በአርሰናል፣ አሁን ደግሞ ሴስክ ፋብሬጋስ አሰልጣኝ ሆኖ እንግዲህ። በእርግጥ ቴሪ ዳንኤል ሆነሪን በቤልጅየም ብሔራዊ ቡድን ውስጥ እናውቋለን፣ በአሰልጣኝነት። ኮሞ ዩቬንቱስን ሲረታ የቀድሞ የአርሰናል ሰዎች በስቴዲየም ነበሩ። አንዱ ሲያሰለጥን ሁለቱ ሲመለከቱ ነበር ጨዋታውን በፍራንስ ሊጋ አንድ ጨዋታ እጃችን ላይ ደርሷል። ውጤት ሌንስ ከአዳጊው ቡድን ፓሪስ ያደረጉት ጨዋታ ነበረ። ጨዋታው በሌንስ ሁለት ለአንድ ድል አድራጊነት ተጠናቋል። የሌንስን ሁለት ግቦች ኤድዋርዶ 17ኛው ደቂቃ እንደዚሁም ባኤዶ 64ኛው ደቂቃ ላይ ሲያስቆጥር ለፓሪስ ለአዳጊው ቡድን ከሽንፈት ያልታደገች ብቸኛ ግብ ሊስ ሜሊዮ 27ኛው ደቂቃ ላይ አስቆጥሯል። ግን አዳጊው ቡድን ጨዋታውን በሽንፈት ነው የደመደመው። ስለዚህ ቀሪ የፈረንስ ሊግ ጨዋታዎችን በማለዳው መረጃችን እንደ እንደሁልጊዜው የምናካትታቸው ይሆናል በጀርመን ቡንደስሊጋ እጃችን ላይ የደረሰው ውጤት ፍራይቡርግ ከአይንትራክ ፍራንክፈርት ያደረጉት ጨዋታ ነበረ። ጨዋታው ሁለት ለሁለት በሆናቸው ውጤት ነው የተጠናቀቀው። ለባለሜዳው ፍራይቡርግ ሁለቱን ግቦች ሼርመንት ሁለተኛው ደቂቃ ላይ፣ ግሩፍ 87ኛው ደቂቃ ላይ ሲያስቆጥር ለእንግዳ ቡድን አይንትራክ ፍራንክፈርት ቡርጋንት 18ኛው እና 38ኛው ደቂቃ ላይ ሁለቱን ግቦች አስቆጥሮ ጨዋታው ሁለት ለሁለት በሆናቸው ውጤት ተጠናቋል። በስፔን ላሊጋ እጃችን ላይ የደረሰ ውጤት አለ። ይህን መረጃ ለእናንተ ስናደርስ ሴልታ ቪጎን ከሪያል ሶሴዳድ ያገናኘ ጨዋታ ነበር። ጨዋታው አንድ ለአንድ በሆነ አቻ ውጤት ተጠናቋል። በሴልታ ቪጎ በኩል የግብ ባለቤት የሆነው ዱራን ነው፣ ሀያኛው ደቂቃ ላይ ነበረ ግብ ያስቆጠረው። ሪያል ሶሴዳድን አቻ ያደረገች ግብ 89ኛው ደቂቃ ላይ ሶሎር ማስቆጠረ ችሎም ጨዋታው አንድ ለአንድ በሆነ አቻ ውጤት ተጠናቋል። ሌላኛው መርሃ ግብር ኤልቼን ከአትሌቲኮ ቢልባኦ ያገናኘ ጨዋታ ነበረ። የኛው ጨዋታ እንኳን ግብ አላየም። ዜሮ ለዜሮ በሆነ አቻ ውጤት ነው የተጠናቀቀው። ቀሪ ጨዋቶችን የስፔን ላሊጋ በማለዳው መረጃ እንመለስበታለን። ግን እዚሁ ስፔን ስላለን አንድ መረጃ እናክል። ፔድሪ በላሊጋ ለባርሴሎና ባለፉት 25 ጨዋታ ውስጥ 14ቱን የጨዋታ ኮከብ ተብሎ የተመረጠው እሱ ነው። ስለዚህ ዘጠኝ ጨዋታ ላይ ብቻ ነው ማለት ነው ያመለጠው ኮከብ መባል ቀሬ 14 ጨዋታ ከ25ቱ የጨዋታ ኮከብ ፔድሪ ነበር። የፔድሪ ነገር ግን ከባሎንዱር 11ኛ መውጣት ጋር በተያዘና ለባርሴሎና ቁልፍነት ጋር አያይዛችሁም የግል መልከታችሁን ስለዚህ ተጫዋች ብታጋሩን ደስ ይለናል። የተወሰነ አጫጭር መረጃ እናንሳና ወደ ተወዳጁ የእንግሊዝ ፕሪምየር ሊግ መረጃ እናልፋለን። የሳውዲው ክለብ አል ናስር የኤስያ ካፕ ጨዋታ ከህንዱ ጓህ ክለብ ጋር ህንድ ላይ ጨዋታ ያደርጋል። ፖርቱጋል የፊት ወሰር ተጫዋች ክርስቲያን ሮናልዶ ይገኛል አይገኝም የሚለው ተጠባቂ ነበረ። የህንዱ ክለብ ግን ሮናልዶ ይገኝልን፣ ምክንያቱም ጠቀም ያለ ገንዘብ ከስፖንሰር ልናገኝ ቃል ስለተገባልን ብለው ሲማጸኑ ነበረ። ምላሹ ተገኝቷል። የአልናስር አሰልጣን ጆርጅ ኢየሱስ ክርስቲያን ሮናልዶ ለጨዋታው በስብስባቸው ውስጥ እንዳላካተቱት የሳውዲ አረቢያ መገናኛ ብዙሃን ዘግበዋል። አልናስር የፊታችን አረብ ጥቅምት አስራ አራት ሁለት ሺህ አስራ ስምንት ዓ ም ከህንዱ ጓህ ክለብ ጋር በሚያደርገው ጨዋታ ላይ ሮናልዶ የለም። የህንዱ ክለብ ዋና ኃላፊ ራቪ ፑስኩር ሮናልዶ በጨዋታ ከተገኘ ክለባቸው ከፍተኛ ገንዘብ እንደሚያገኝ አስቀድመው ቢናገሩም ግን ውሃ አልደፋም፣ ንግግራቸው ሚዛንም ያልደፋ ንግግር ሆኗል። ስለዚህ ሮናልዶን ማሄድም ወደ ህንድ፣ የህንዱም ክለብ ተጨማሪ ገንዘብ አያገኝም። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። የሰዓቱን ስፖርታዊ ጥንቅሮች ከአገር ቤት እስከ ባህር ማዶ እያጋራናችሁ እንገኛለን። ለፈጣን መረጃችን ላይክ፣ ሰብስክራይብ፣ ሼር ማድረግ ብቻ በቂ ነው። ተወዳጁ እንግሊዝ ፕሪሚየር ሊግን እንመልከት። ከተሰናባቸው አሰልጣኝ አንሄ ፖስቴኮ ጎል ጋር አንስተን ወደ ዕለቱ ጨዋቶች እንሻገራለን። ኖቲንግሃም ፎረስት አሰልጣኝ አንሄ ፖስቴኮ ጎልን የሾማቸው በቶትናም ያሳኩት ዋንጫ ተመልክቶ እንደነበረ ይታወቃል። ይሁን እንጂ አሰልጣኙም በቶትናም 17ኛ ደረጃ የጨረሱበት ታሪክ ሊደግሙት ይችላሉ የሚል ስጋትም በክለቡ በኩል ካደረ በኋላ ለስንብታቸው ምክንያት ሆኗል። አሰልጣኙ ከዛም የከፋ ውድድር ዘመን ሊያሳልፉ ይችላሉ በሚል ነው ካላፊነት ያነሷቸው። አሰልጣኝ አንሄ ፖስቴ ኮጎል በኖቲንግሃም ወደ አዲስ መኖሪያ ቤት ባመሩ ቀናት ውስጥ ነው የተሰናበቱት። አሰልጣኛ አንሄ ፖስቴ ኮጎል ክለቡን በመሩባቸው ስምንት ጨዋታ ሁለት ገቢ ያስተና ሀያ ጎሎችን ያስተናገዱ ሲሆን በነጥብ ደረጃ ሁለት ብቻ ነው አቻ የተለያዩት። የአሰልጣኙ ስንብት ወረቀት የደረሳቸው ከጨዋታው መጠናቀቅ በኋላ ወዲያው ነበረ። ኖቲንግሃም ቀጣይ ለመሾም አሰልጣኝ ሮቤርቶ ማንሲኒ ጋር መነጋገር ላይ መሆናቸውን አትሌቲክ አረጋግጧል። በፕሪሚየር ሊግ ተጠባቂ መርሃ ግብሮች ነበሩም ሁለት መርሃ ግብሮችን አየን አንደኛው የላንክሻር ደርቢ አንፊልድ ላይ ሊቨርፑል ከማንቸስተር ዩናይትድ ከዚህ ጨዋታ ቀደም ብሎ ግን ቶትናም ሆትስፐርስ ለንደን ስቴዲየም ላይ ከአስቶንቪላ ጋር ጨዋታ ነበረ ውድ ቤተሰቦቻችን ተጠባቂ ጨዋታ ነበረም ጨዋታው በእንግዳው ቡድን አስቶንቪላ ሁለት ለአንድ አሸናፊነት ተጠናቋል ግብ በማስቆጠር ቶትናም ቀዳሚ ነበረ በኢንታንኩር አምስተኛው ደቂቃ ላይ ቶትናምን መሪ ያደረገም ሮጀርስ እጅ ባፍ የሚያስጨን ጎል ነው ያስቆጠረው። ውድ ቤተሰቦቻችን ከረጅም ርቀት 37ኛው ደቃ ላቸው ያደረጋቸው ቡንዲያ 77ኛው ደቃ ላይ ሁለተኛዋን ግብ አስቆጥሮ ጨዋታው በአስቶን ቪላ ሁለት ለአንድ አሸናፊነት ተጠናቋል። ከዚህ ጋር በተያያዘ ቶማስ ፍራንክ በኡናይ ኤምሬ ላይ ድል የሚባል ነገር አይተው አያውቁም። በስድስት ጨዋታ ባለፉት ስድስት ጨዋታ ማለት ነው ሁለት ጊዜ ብቻ ናቸው የወጡት፣ አራት ጊዜ ተሸንፈዋል። በብሬንትፎርድም እንግዲህ እያሉ አስቶንቪላን በገጠሙበት ሰዓት ማለት ነው። ስለዚህ ቶማስ ፍራንክ ድል የሚባል ነገር ኡና ኤምሬ የሌላቸውም። በነገራችን ላይ አንጌ ፖስቲ ጉግሉን አራት ጊዜ ገጥሞ ቶማስ ፍራንክ ምንም አላሸነፈም። ብሬንዳን ሮጀርስን፣ ፓትሪክ ቬራን፣ አንቶኒዮ ኮንቴን ገጥሞ ድል ማድረግ ያልቻለው አሰልጣኝ ቶማስ ፍራንክ ዛሬም ቶትን ሃመን ይዞ የኡና ኤምሬውን አስቶንቪላ ድል ማድረግ ሳይችል የቀረበት ምሽት ሆኗል። የላንክሸር ደርቢ ጨዋታ በትልቁ ሲጠበቅ ነበረ፣ በማንቸስተር ዩናይትድ እና በሊቨርፑል መካከል አመሻሽ 12 ሰዓት ከ30 ሲል በኢትዮጵያ ሰዓት አቆጣጠር የጀመረ ጨዋታ ነው። ሜዳው አንፊልድ ነው። ድል አድራጊው ግን ማንቸስተር ዩናይትድ ነው። ለመጨረሻ ጊዜ በዋይን ማርክ ሩኒ 78ኛ ደቂቃ ግብ ሊቨርፑልን 2016 ላይ ያሸነፈው ዩናይትድ 2025ን ጠብቆ ድል አድርጎታል። የማንቸስተር ዩናይትድ ሁለት የማሸነፊያ ግቦች ከ63ኛው ሰከንድ ጀምሮ ነው መቆጠር የጀመሩት። ብሪያን ቤሞ ከአማድ ዲያሎ ያገኛትን ኳስ አስቆጥሮም ዩናይትድ መሪ ሆነ። ኮዲ ጋክፖ 78ኛው ደቂቃ ላይ ከፍሬድሪኮ ኬዛ ያገኛትን ኳስ አስቆጥሮ ሊቨርፑልን ወዳቻነት አምጥቶት ነበረ። በኋላ ላይ ግን ሃሪ ማጓየር ከብሩኖ ፈርናንዴዝ ያገኛትን ኳስ አስቆጥሮ ማንቸስተር ዩናይትድ ጨዋታውን ሁለት ለአንድ ሲያሸንፍ ማይክል ኦሊቨር አንድ መቶ ደቂቃዎችን ለማጮት ግድ ብሎ ነበረ። ጨዋታውን ማንችስተር ዩናይትዶች በስተመጨረሻም ውጤቱን አስጠብቀው ሁለት ለአንድ በሆነ ውጤት ድል አድርገዋል። በኳስ ቁጥጥር ባለሜዳው ሊቨርፑል በጣም የተሻለ ነበረ። 64 በመቶ ኳስ ተቆጣጥሯል፣ ዩናይትድ 36 በመቶ ብቻ ነው። ኦፍሳይድ ሁለቱም ክለቦች አንዳንድ ጠፋት ሰርተዋል። የማዕዘን ምት ሊቨርፑል 9፣ ማንቸስተር ዩናይትድ 4። በአጠቃላይ ሙከራ ሊቨርፑል 18 ሞክሯል፣ ዩናይትድ 12። ኢላማውን እየጠበቀ ሊቨርፑል 6፣ ማንቸስተር ዩናይትድ አራት ሙከራዎችን በጨዋታ ላይ ማድረግ ችለው ነበረ። በመከላከል ሂደት ላይ ሴላን መንስ አምስት ኳሶችን አድኗል። ዩናይትድን በብዙ እየታደገ ይገኛል ግብ ጠባቂ የመጣበትን ዓላማ በደንብ ያሳካ ይመስላል። በማማር ዳሽ ቬሌ በኩል ሁለት ኳስ አድኗል። በታክል ደረጃ ሊቨርፑል 13 ታክሎችን ሲወርዱ ዩናይትድ ሁለት ብቻ ነው። በኳስ ቅብብል ሊቨርፑል 475 ኳስ ተቀባብሏል፣ ዩናይትድ 292። አኪሬሲውም የሊቨርፑል 86 በመቶ ነው፣ የዩናይትድ 68 በመቶ ብቻ ነው። የኳስ ቅብብል በጥፋት ደረጃ ዩናይትድ 14 ጥፋት ሰርተዋል፣ ሊቨርፑል 8። ቢጫ ካርድ ዩናይትድ 2፣ ሊቨርፑል 0። በጨዋታው ላይ ምንም አይነት ቀይ ካርድ አልተመለከትንም። ውጤቱን ተከትሎ በነገራችን ላይ ዩናይትድ ድል አድራጊ ስለሆነ ሙሉ ሶስት ነጥቡን ወስዷል። ላርሰናል ደግሞ ሌላ ተጨማሪ ሶስት ነጥብ ነው ማለት ይቻላል። ምክንያቱም ከሊቨርፑል በብዙ የሚርቅበት ውጤት የተረጋገጠ ሆኖለታል። በስድስተኛ ሳምንት መሪ የነበረው ሊቨርፑል ነው። በአንድ ነጥብ ቢያንስ አርሰናል ይልቀው ነበር። አሁን ግን አርሰናል አራት ነጥቦች አካባቢ ሊቨርፑልን ልቆታል። አርሰናል በ19 ይመራል። ማንቸስተር ሲቲ በ16 ሁለተኝነቱን አስጠብቋል። በርንማውዝ በ15 ነጥብ ሶስተኝነቱን አስጠብቋል። ሊቨርፑል በ15 ነጥብ ወደ አራተኛ ተንሸራቷል። በሁለተኛ ደረጃ ላይ ነበረ ሊቨርፑል ስምንተኛ ሳምንት ሲጀምር ጨዋታ ቼልሲ በ14 ነጥብ አምስተኛ ደረጃ ላይ ደርሷል። የዛሬ ጨዋቶችን ተከትሎ ቶትንሃም በሽንፈቱ ምክንያት በ14 ነጥብ ወደ ስድስተኛ ተንሸራቷል። ሰንደርላንድ 14 ነጥብ ሰባተኛ ከፍ ብሏል። ፓላስ በ13 ነጥብ ወደ 8ኛ ተንሸራቷል። ማንቸስተር ዩናይትድ ወደ ነበረበት 9ኛ ደረጃ ተመልሷል። ነጥቡን 13 አድርሷል። ከመሪው አርሰናል ጋር የ6 ነጥብ፣ ከሁለተኛ ካለው ሲቲ የ3 ነጥብ ርቀት ላይ ተቀምጧል። አሰልጣኙን ያሰናብታል አሰናብትም ተብሎ ሲታማም ሲተችም የነበረው ማንቸስተር ዩናይትድ በጨዋታው ግብ አስቆጣሪው ብሪያን ቤሞ 18ኛም የፕሪሚየር ሊግ ግቡን በ2005 አስቆጥሯል። በ2005 ከብሪያን ቤሞ በላይ ገብ ያስቆጠሩት ሃላንድ ለሲቲና ና እንደዚሁም ሳላ ለሊቨርፑል ሲጫወቱ ነው። ከዛ ቀጥሎ የምናገኘው ተጫዋች ብሪያን ቤሞ ነው። በ2005 በርካታ ገቦችን ያስቆጠረ ዩናይትድ ቤት ሌላ መነቃቃትን የፈጠረ ተጫዋች ነው ማለት ይቻላል። በጨዋታ ላይ ለሊቨርፑል ያቻነቷን ገብ ያስቆጠረው ኮዲ ጋክፖ ከብረቱ ጋር ትግል ላይ ነበር ማለት ይቻላል። ዛሬ ሶስት ጊዜ ብረት መለሰበት፣ በስተ መጨረሻ ያቻነቷን ገብ አስቆጠረ። ግን በብዙ የታገለበት ጨዋታ ነበረ ማለት ይቻላል። በማንቸስተር ዩናይትድ በኩል 2016 አንፊልድ ሮድ ስቴዲየም ላይ ዋይን ማርክ ሩኒ 78ኛው ደቂቃ ላይ ግብ አስቆጥሮ ድል ካደረገ ወዲያ ማንቸስተር ዩናይትድ ለመጀመሪያ ጊዜ በአንፊልድ ሮድ ስቴዲየም በጣም ወሳኝ ጣፋጭ ሊባል የሚችል ድል ማስመዝገብ ችሏል። ነገሩ አሁን ለሊቨርፑል ነው አሳሳቢ ተከታታይ አራተኛ ጨዋታ ሶስት ፕሪሚየር ሊግ አንድ የአውሮፓ ሻምፒዮንስ ሊግ ሽንፈት ገጥሟቸዋል። አርኔ ስሎት በአሰልጣኝነት ታሪካቸው ለመጀመሪያ ጊዜ ነው አራት ተከታታይ ጨዋታ ሽንፈት የገጠማቸው። ቀጣይ ሳምንት ቅዳሜ ብሬንትፎርድ ከሊቨርፑል ማንቸስተር ዩናይትድ ከብራይተን በፕሪምየር ሊጉ ጨዋታቸው እነዚህን የሚያደርጉ ይሆናል። ጨዋታውን በዩናይትድ በኩል ለየት የሚያደርገውም ለሩበን አሞሪ ዩናይትድን ከተረከቡ በኋላ ለመጀመሪያ ጊዜ ነው ተከታታይ ሁለተኛ ጨዋታቸውን ድል ያደረጉት። በማንቸስተር ዩናይትድ በኩል አንደኛው የተመለከት ነው። ለየት ያለ ነገር ነው። ዶም ማይክ ሽማይክል በቲኤንቲ ስፖርት ላይ ጨዋታውን እያስተላለፈ ነበረ። በሩበን አሞሪም ትልቁ ድል ብሎታል። ያየነውም የዩናይትድ ባህሪም እጅግ በጣም አስደናቂ ነው ብሏል። በማንቸስተር ዩናይትድ በኩል እንግዲህ ከ2014 በኋላ ሊቨርፑል አራት ተከታታይ ጨዋታ ሽንፈትን ሲያስተናግድ ዩናይትድ አራተኛውን ጨዋታ ያሸነፈ ሆኗል። ሩበን አሞሪ በራሳቸው ደግሞ ከማኑኤል ፔሌግሪኒና አንቶኒዮ ኮንቴ በመቀጠል ከሊጉ ሻምፒዮን ጋር ከሜዳ ውጭ ያደረጋቸውን የመጀመሪያ ሁለት የሊግ ጨዋታ ያሸነፈ ሶስተኛውም አሰልጣኝ የመሆን ችሏል። ለሊቨርፑል ግን እንደዚህ አይነት ተከታታይ አራተኛ ሽንፈት ሲያስተናግድ ከ2014 በኋላ ለመጀመሪያ ጊዜ ነው። ምናልባት የክሎፕሌጋሲ የክሎፕ ሌጋሲ እየፈረሰ ነው ማለት ይቻላል ወይ? መልከታችሁን አድርሱን። ማንቸስተር ዩናይትድ በዚህ ሲዝን በፕሪሚየር ሊጉም ስምንተኛ ሳምንት መርሃ ግብሩን አደረገ። ከስምንቱ አራቱ በድል የተጠናቀቁ ናቸው። ሶስት ሽንፈት አለው። አንዳቻ 13 ነጥብ ደርሷል። የማንቸስተር ዩናይትድ የክሊንሽት ብዛት አንድ ብቻ ነው። 11 ጎል አስቆጠረም፣ ሁለት ጎል ተቆጠረበት። በማንቸስተር ዩናይትድ በኩል አሁን አንድ የግብ ዕዳ አለበት። በደረጃ ሰንጠረዡ ላይ በ13 ነጥብ 9ኛ ደረጃ ሲቀመጥ አንድ ግብ ዕዳ ይዞ ነው በ ማንቸስተር ዩናይትድ በኩል እንግዲህ ቀጣይ መርሃ ግብሩን ከብራይተን እንደ ሆቫልቪን ጋር ኦልትራፎርድ ላይ ነው የሚያደርገው። ቀላል ጨዋታ አይደለም። ለሊቨርፑልም ሌላ ፈታኝ ጨዋታ ይጠብቀዋል። ወደ ጌት ኮሚኒቲ ስቴዲየም አቀንቶ ብሬንትፎርድን ቅዳሜ ቀን ነው የሚያስተናግደው። እንደ አጠቃላይ ግን አሰልጣኝ አርኔ ስሎት በራሳቸው በታሪካቸው ለመጀመሪያ ጊዜ አራት ተከታታይ ጨዋታ የተሸነፉበት ሊቨርፑል ከ2014 በኋላ አራት ተከታታይ ጨዋታ የተሸነፈበት አሰልጣኝ ሩበን አሞሪም በማንቸስተር ዩናይትድን ከተረከቡ በኋላ ለመጀመሪያ ጊዜ ሁለት ተከታተ ጨዋታም እንደዚሁ ድል ያደረጉበት ምሽት ነበር። ተጠባቂው ጨዋታም ለምንድነው ግቧ ያልተሻረችው የሚል ጥያቄና መከራከሪያ ሲነሳበት እንደነበር ይታወቃል። በነገራችን ላይ ግቧ ያልተሻረችበት ዋና ምክንያት ውድ ቤተሰቦቻችን፣ ግቧ በተቆጠረችበት ሰዓት ላይ አሌክሲስ ማካሊስተር ላይ ጥፋት የሰራው ብሪያን እንቤሞ ሳይሆን ጥፋቱን የሰራው ውድ ቤተሰቦቻችን ቨርጅል ቫንዳይክ የራሱ ተጫዋች ነው። በሚዘሉበት ሰዓት ቨርጅል ቫንዳይክ ነው በክርኑ ያገኘው የማካሊስተርን ጭንቅላትና በዛ ምክንያት ነው ቫሪ አልሻረው። ስለዚህ ጥፋት አልነበረም ማለት ነው። የቡድን ጓደኛው ጥፋቱን ስለፈጸመ ለዛ ነበረ ግባ የተቆጠረችው። ስልሳ ሦስተኛ ሰከንድ አካባቢ ነው የብሪያን እንቤሞ ግብ ስትቆጠር በጨዋታው ላይ ምናልባት ልናነሰው የምንችለው ነገር ውድ ቤተሰቦቻችን ከጨዋታው በፊት በሁስኮርድ ምርጥ 11 ሲመረጥ ግብ ጠባቂ ቤከር ከሊቨርፑል፣ ተከላካዩ ሁለት ከዩናይትድ ሁለት ከሊቨርፑል ሴቦዝ ላይም ቀኙን ግራውን ፓትሪክ ዶርጉ መሃሉን ማቲያስ ዲላይትን ከቫንዳይክ የአማካኝ ስፍራ ሪያን ግራቨንበርክ እና ብሩኖ ፈርናንዴዝ የክንፋጥቂ አማዲያሎ እና ጋክፖ ፊት መስመሩ ሴስኮ እና ኤኬቴኬን መርጦ ነበር። ሁስኮርድ ከጨዋታው በኋላ ማን መካተት ነበረበት፣ ማን መቀነስ ነበረበት የሚለውን ልታደርሱን ትችላላችሁ። በሌላ መረጃ ውድ ቤተሰቦቻችን የአጫጭር መረጃዎችን እንቀጥል። ቼልሲን እናስቀድም። ቼልሲ በነገራችን ላይ አቺፖንግን በቡድኑ ዘንድሮ ለጥቂት ነው ያቆየው ሊለቀው የሚችልበት ሰፊ ድል እንደነበረ ይታወቃል። ከዚህ ጋር በተያያዘ በነገራችን ላይ ጆሽ አቺፖንግ በቼልሲ ከስምንት ዓመቱ ጀምሮ ከአካዳሚ ያደገ ተጫዋች ነው። እናም ላለመሸጡ ምክንያት የነበረው አንዱም የቼልሲን ባህል በደንብ የሚያቅ ተጫዋች ነው። እናም ከምንለቀው ብናቆየው በሚል አመክሎ ነበር ያቆዩት። በእርግጥ ተጫዋቹም አሁን በቡድን ውስጥ ጨዋታ የሚያደርግበት ሰፊ እድል እንዳገኘ ይታወቃል። ያንንም ተጠቅሞታል። ጥሩ አጋጣሚ ነበረ ለተጫዋቹ። ለማንኛውም በቀጣይ ጨዋታ ይህ ተጫዋች ለቼልሲ በቋሚነት መጀመር የለበትም ወይ? ቼልሲውያን አድርሱን። ከግብ ጠባቂው ሳንቼዝ ጋር በተያያዘም ሀያ ሁለተኛ ክሊንሽቱን ነው በዚህ ሳምንት ያስመዘገበው። ቡድኑ ሶስት ለባዶ በሆነ ውጤት ድል ባደረገበት ጨዋታ ኖቲንግሃም ፎረስትን 71ኛ ጨዋታውን ነው ለቼልሲ ሲጫወት። በነኚህ 71 ጨዋታ 22 ጊዜ መረቡን አላስደፈረም። ብዙ ቅሬታ ይነሳበት ነበር አምና፣ ምናልባት ዘንድሮም ከጅማሩ አንጻር ካየ ነው እንደውም፣ ጥሩ የሚባል ጅማሮ ይመስላል። ግብ ጠባቂውም፣ በተለይም ቼልሲ ትልቅ ችግር ያየንበት ዘንድሮ ተደጋጋሚው ቀይ ካርዱ ነው። ሳንቼስ ሀያ ሁለተኛ ክሊንሽቱ ላይ ደርሷል። አሁን በቼልሲ እየተጫወቱ ካሉ ተጫዋቾች ሁሉ ከፍተኛውን ጨዋታ ያደረገው ሪስ ጀምስ ሆናል። በዚህ ሳምንት ሁለት መቶኛ ጨዋታውን ያደረገው በቼልሲ ሁለት መቶኛ ጨዋታው ግብ እንዳስቆጠረ ይታወቃል። ከዛ በመቀጠል በጉዳት ምክንያት ያልነበረ ኤንዞ ፈርናንዴዝ 125 አለው፣ ኮኮሬላ ወደ 124፣ ትሮቫቻሎቫ 114፣ ሞይሰስ ካሴዶ 107፣ ኮል ፓልመር 101 እንዳላቸው፣ ከዛ በታች ናቸው ቀሪዎቹ። መቶና ከዛ በላይ ግን ጨዋታ ያደረጉ እነኝ ናቸው። ሪስ ጀምስ አሁን እየተጫወቱ ካሉ ተጫዋቾች ሁሉ ቀዳሚው የቼልሲ ተጫዋች ነው። በርካታ ጨዋታዎችን ለቼልሲ በማድረግ ዮኬሬሽ አርሰናልን አሻሽሎታል እያለ ነው አለን ሺረር። የቀድሞ እንግሊዛዊ ተጫዋች አለን ሺረር ቪክተር ዮኬሬሽ ምንም እንኳን ግብ ባያስቆጥርም አርሰናልን አሻሽሎታል ብሏል። አለን ሺረር አክሎም ቪክተር ዮኬሬሽ ወደ ግብ አግቢነቱ እንደሚመለስ ተስፋ አደርጋለሁ ብለዋል። ቪክተር ዮኬሬሽ አርሰናልን አሻሽሎታል፣ ጎሎችን በቅርቡ ያስቆጥራል ያለው አለን ሺረር ቪክተር ዮኬሬሽ ለአርሰናል ባደረጋቸው ያለፉት ሰባት ተጫዋታ ግብ ማስቆጠር እንዳልቻለ ይታወቃል። እንዳጠቃላይ ምናልባት አርሰናል በዚህ ሳምንት ድል ባደረገበትም ጨዋታ ላይ እንደለባለው በትሮሳርድ ግብ ሶስት ላማሆን የጠበቀ ሙከራ ሲያደርጉ ሁለቱን የሞከረው ቪክተር ዮኬሬሽ ነበር። ምንም እንኳን እግብ ያስቆጥር እንጂ አሁንም ብዙ ቅሬታ እየተነሳ ያለው ከቪክተር ዮኬሬሽ ጋር በተያዘ በተለይም የማይክል አርቴታም የጨዋታ አቀራረብ የታክቲክ ሁኔታ ተጫዋቹን ምቾት አልሰጠው የሚሉ ብዙ ቅሬታዎች እየተነሱ ነበር። በተቃራኒው ግን ማይክል አርቴታም ተጫዋቹ እኛ በምንፈልገው መንገድ እየሄደልን ነው ማለታቸው ይታወቃል። ግብ ጠባቂውንና ንሳጥቂውን ካነሳን በአርሰናል በኩል ዳቪድ ሪያ ከ2023 24 የውድድር ዓመት ጀምሮ ባለፉት ሁለት ዓመታትና የዘንድሮን ሲዝን 8 ሳምንት ጨምሮ 34ተኛ ክሊንሺት ላይ ደርሷል። ከሱ ቀጥሎ ያለው ጆርዳን ፒክፎርድ 27 ነው ያለው። ስለዚህ ወደ 7 ክሊንሺት በላይ ይበልጣል ማለት ነው። ዳቪድ ራያ ለአርሰናል አንዱ ግብ ያለመቆጠር ምክንያት ዳቪድ ሪያን መጥቀስ ይቻላል። በእርግጥ አርሰናል ብዙ ሙከራም እያስተናገደ አይደለም። ከመሃል ሜዳ ጀምሮ በጣም ጥብቅ ቡድን ሆኗል ዝንድሮ ሲከላከልም ሲያጠቃም፣ የመከላከል ክፍሉ ራሱ በጣም አደገኛ ነው። ማርኮ ሲልቫ እንደውም ስለ አርሰናል ሲናገሩ እንደ ጋብርኤል ማጋሌሽ ያለም ጥንካሬና ጉልበት ያለው ተጫዋች ያስገርመኛል ብለው ነበረ። እሳቸው በጣም አስደናቂ ቡድን በማይክል አርቴታ በኩል እንደተገነባ ይታወቃል። የ ማንቸስተር ሲቲ በፕሪሚየር ሊግ 99 ጎሎችን አስቆጥሮ ሊቨርፑልን በአንድ ነጥብ በልጦ ዋንጫ የበላበት ዓመት ይታወሳል። አሁን አርሰናሎች ብዙ ቅሬታ እየተነሳባቸው ነበረ፣ ከቆመ ኳስ የሚያስቆጥራቸው። በወቅቱ ማንቸስተር ሲቲ 99 ጎሎችን ሲያስቆጥር 28ቱ የተቆጠሩት በቆመ ኳስ አማካኝነት ነበረ፣ ዋንጫውን ድል አድርገዋል። በሁሉም መመዘኛ የወቅቱ ሲቲ በጣም አስደናቂ ነበረ። ምናልባት ከሰሞኑ አርኔ ስሎት ካስታወሳችሁ ዘንድሮ በፕሪሚየር ሊጉ ከኛ በላይ ያለው ቡድን አሉና ብዙ የቆመ ኳስ ያስቆጠረ ነው። ስለዚህ ቀላል ነው ነገር እየው ብለው ነበረ፣ ካስታውሳቸው በጋዜጣ የመግለጫ ዓርብ፣ ምሳሳት አካባቢ በላንክሸር ደርቢ ጨዋታ ዙሪያ ቅድመ ጨዋታ ዳሰሳቸውን ሲሰጡ ግን በሲቲም በኩል ይህ ነገር እንግዲህ ከ2122023 ጀምሮ ሲቲ ዋንጫዎችን ሲያነሳ ብዙ የቆሙ ኳሶችን የሚጠቀም ነበር። ግን አርሰናል እንዲስ የቆሙ ኳሶችን እያስቆጠረ ልክ እንደ ሲቲ 2122ቱ የፕሪሚየር ሊግን ዋንጫ ያሳካል ነው የሚለው ሌላ ጥያቄ ነው። የእንግሊዙ ክለብ አርሰናል የአውሮፓ ሻምፒዮንስ ሊግ በጣም ወሳኝ ጨዋታ ይጠብቀዋል። በዚህ ሳምንት የፊታችን ማክሰኞም የአርሰናልና የአትሌቲኮ ማድሪድ ጨዋታ በአውሮፓ ሻምፒዮንስ ሊግ ተጠባቂ ነው። ይህን ጨዋታ የሚመሩት አልቢትር ታውቋል። ጨዋታውን ጣሊያናዊ ዳኛ ዴቪድ ማሳ በማልሜዳ ዳኝነት ይመሩታል። ይህንን ጨዋታ እሳቸው በማልሜዳ ዳኝነት ሲመሩት፣ ምክትል ዳኛ ፌሌፔ ሜሌም፣ አራተኛ ዳኛ ማቴዎ ማርሴ፣ ቫር ዳኛ ዳንኤል ቼፊ፣ እንደዚሁ ምክትል ቫር ዳኛ ጀርሜ ብሮስ ናቸው። ጣሊያን ናቸው ውድ ቤተሰቦቻችን፣ ፈረንሳዊ ዳኛ የምክትል ቫሩ ብቻ ነው። ስለዚህ ይህን ጨዋታ በአርሰናል በኩል የሚመሩት ይሆናል። ይህ ጨዋታም ማክሰኞ ምሽት በኤምሬስ ስቴዲየም ነው ጨዋታው የሚካሄደው። በጣም ወሳኝ ጨዋታ ነው ለአርሰናል። በጨዋታው ዙሪያ በተከታታይ የመረጃ ሰዓታችን ለአርሰናል ደጋፊዎች ተጨማሪ ጥንቅሮችን እንደምናደርስበት ቃል ገባን። ዛሬ የት ነበራችሁ ብለን ከሸገር ደርቢ እስከ ላንግሻር ደርቢ ለእናንተ ውድ አድማጮቻችን ያሰናዳንላችሁ የዕለቱ ጥንቅር ይሄን ይመስላል። ጥቂት ደቂቃዎችን ብቻ ቆይተን ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ተጨማሪ መረጃዎችን ይዘን እንመጣለን። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ ብለናል። ውድ ቤተሰቦቻችን በያላችሁበት መልካም ቆይታ ተመኘን።